ይህች ቪዲዮ ለምስራቅ ጎጃም ሀገረ ስብከት ምዕመናን ደስልኝ። ለምስራቅ ጎጃም የምንገኝ ምዕመናን ኦርቶዶክሳውያን ለ11 ጊዜ ጠቅላይ ቤተ ክህነት አባይ በርሃን እያቋረጥን ለበርካታ ጊዜ አቤቱታ ያቀረብንበት ጊዜ ነበረ። በእውነቱ ይህንን ማንም ያውቀዋል፣ ዓለም ያውቀዋል። በብፁዕ አባ ማርቆስ የምንፍቅና አስተምህሮና የቅባት እምነት ጋር በተያያዘ ለበርካታ ጊዜ ጠቅላይ ቤተ ክህነት ሄደናል። ለበርካታ ጊዜ ሂደን በብዙ ትግል በብርቱ ትግል ከምስራቅ ጎጃም ሀገረ ስብከት እንዲነሱ አስደርገናል። ቅባት፣ ተዋህዶ፣ ካራ ምናምን የሚባለውን ጠላት ያመጣው ነው ብለው ያሉ ናቸው። እንግዲህ ማለት ነው ተዋህዶንም አብረው ጠላት ያመጣው ነው የጠላት አስተምህሮ ነው ብለው የተናገሩ ናቸው። ማለት እኛ ምን እናውቃ አንድ በስመ አብ ብላ ጀምራ ሳሊላ ለቅድስ ብላ አሃዱ ብላ ቅድስ አቁርበ ሌላ ቅዳሴ አለ ሌላ እና ጸጋ ብለው ይሄን ማዝረክ ተሆኑ እቦቅም ሃይማኖት ሊሆን ይችላል። እስ ዘመናውያን ልጆች ካላችሁ ቃል ነው። ቪዲዮ ስላለ መርሎታሚ ሚዲያ ላይ ስላለ እንግዲህ ማየት ትችላላችሁ። እንዲህ አሉ አባት ነው። ወልዳ የሚባለው የቅባት ምንፍቅና አስተምህሮ የታተመው በሳቸው ቀጥተኛ ትእዛዝና ስፖንሰርሽፕ እንደሆነ ማንም ያውቃል። ማንም ጠፍቶ የነበረው የቅባት አስተምህሮ እንደገና የተነሳው በሳቸው ጊዜ ነው። በሳቸው ጊዜ ነው። በርካታ በርካታ ጉዳዮች ተፈጽመዋል። ብዙውን ብዙውን የምስራቅ ጎጃም ሀገረ ስብከት ምዕመናን እናውቀዋለን፣ እናውቀዋለን እና በዚህ ምክንያት በተለይ በዚህ በቅባት እምነት ምክንያት በርካታ ጉዳት ደርሷል። ምስራቅ ጎጃም ሀገረ ስብከት አሁን ደግሞ ሌላ እሳቸውን የሚመስል ከእሳቸውም የባሰ ሌላ የመተከል ሀገረ ስብከትን ሲበጠብጡ የነበሩ በጥራጭ በግብር ሌላ የሆኑ በግብር ሌላ ኦርቶዶክስ ናቸውን ብሎ ኦርቶዶክስ ናቸውን ብለን እንድንጠይቅ የሚያደርግ ምግባር ያላቸው የሀሳዊ አጥማቂ የወንጌሸት ገብርኤሉ የአባ ዮሐንስ ደጋፊ የጁቤ ኮርክ አካባቢ ያላቸው ሰዎች በደንብ ታውቋቸዋላት፣ ምን እንደሆነ ማን እንደሆኑ በደንብ ማን እንደሆኑ ያውቃቸዋል። በሶስት መቶ ሀያ አምስት ዓመተ ምሕረት ከተሰባሰቡ ሊቃውንት ከሁለት ሺህ አንድ መቶ አርባ ስምንት ሊቃውንት መካከል ሃይማኖታቸው የቀና ሶስት መቶ አስራ ስምንቱ ብቻ እንደነበሩ የምናውቅ ነው የምናውቀው ጉዳይ ነው፣ የታወቀ ነው። ዛሬም በቅዱስ ሲኖዶስ ምልዓተ ስብሰባ ላይ ከሚገኙ ጳጳሳት መካከል አብዛኞቹ አብዛኞቹ ማለት ይቻላል በጣም ጥቂት ናቸው ያሉት በነገራችን ስንት ጳጳሳለን ብለን እስክንጠይቅ ድረስ አሁን አሁን እንዲያው ጥያቄያችን፣ እኛ ምዕመናን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስንት ጳጳስ አለን? እንደው ትክክለኛ በምግባር በሃይማኖት ምንም እንከን የሌለበት ስንት ጳጳስ አለን ብለን እስክንጠይቅ ድረስ በርካታ ነውር የሚፈጽሙ አባቶችን አይተናል። በጣም የሚያሳዝን እና የመተከልና ያው የሀገረ ስብከትን ሲበጠብጡ የነበሩ ደም ሲያፈሱ የነበሩ ለበርካታ ወንድሞች መታሰር ምክንያት የሆኑት አባት ደርበው እንዲሰሩት የምስራቅ ጎጃም ሀገረ ስብከትን ታላቁን ሀገር የምስራቅ ጎጃም ሀገረ ስብከትን ብለው እኔ እንትን ሲሉ በጣም ይገርመኛል። በቃ ምን እንደታሰበ በቃ ይሄ በተለይ ይሄ አማራ ክልል ላይ ያሉ ኦርቶዶክሳውያን ሰላም እንዳያገኙ በተለይ ጎጃም ምዕመና ሰላም እንዳያገኙ ይመስላል። ጠላት እንዲህ ነው የሚሰራው። ባይዘ ይሄ ሁሉ ይሄ ሁሉ ማን አደረገው? ምን ጠላት ይህን አደረገው። በቃ ሌላ ምንም አይደለም። እኛ ግን እስከ ደም ጠብታ እንታገላቸዋለን። በምስራቅ ጎጃም ሀገረ ስብከት ለመጣችሁ ላይ የምትፈጽሙትን ነገር ዝም ብለን አይናችን እያየ ዝም ብለን የምናይ አይደለንም። እንታገላቸዋለን በመረጃ እውነቱን ገልጣለን። ሰላም። በጣም ይገርመኛል። በምን እንደታሰበ በቃ፣ ይሄ በተለይ አማራ ክልል ላይ ያሉ ኦርቶዶክሳውያን ሰላም እንዳያገኙ በተለይ ጎጃም ምዕመና ሰላም እንዳያገኙ ይመስላል። ጠላት እንዲህ ነው የሚሰራው። ይዘ ይሄ ሁሉ ይሄ ሁሉ ማን አደረገው? ምን ጠላት አደረገው። ሌላ ምንም አንለም። እኛ ግን እስከደም ጠብታ እንታገላቸዋለን። በምስራቅ ጎጃም ሀገረ ስብከት የመጣችሁ የምትፈጽሙትን ነገር ዝም ብለን አይናችን እያየ ዝም ብለን የምናይ አይደለንም። እንታገላችኋለን፣ በመረጃ እውነቱን እንገልጣለን። ሰላም